ሰላም ሰላም ጤና ይስጥልኝ። ውድና የተከብራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት እጋብዛለሁ። መልካም ቆይታ። ታህሲን ከሰዎቹ ጋር ኖህን ጨምሮ የሳሚትን ቤተሰብ እንዳላንበረከከዋል። ኖህም ሽጉጡን አቀባብሏል። በሌላ በኩል ሜሊክ ከአያቷ ጋር ሆና ወደ ቤቷም ደርሳለች። እዛ ቦታ ላይ እንደደረሱም፣ አያቷ በይ ልጄ ውረጂ፣ ወደ ቤትሽ ግቢ ብላ ተናግራ ፊቷን እንዳበስት አደረገዋለች። በመጨረሻም ኒያት ትናገራለች፣ ግቢ ወደ ቤትሽ በቃ ልጄ። ሜሊክም ትናገራለች፣ አመሰግናለሁ። እበይ ሂጅ በቃ ሂጅ ልጄ። ቢንያሚን፣ ወይዘር ኒያት በጣም ተናደሻል አይደል? አዎ፣ በጣም ተበሳጭቻለሁ በራሴ ነገር፣ ግን ረፍዷል። አዎ፣ ለእነዚህ ልጆች እኔ ጥሩ አያት አልሆንኩላቸውም። ለእነሱ ብቻ አይደለም ለልጄ ለሱምሩ ራሱ ጥሩ እናት አልሆንኩም እኔ እበሩ ላይ እንደደረሰች ሜሊክ ከድርዬም እየተነፈሰች፣ ሜሊክ መጣሽ፣ ደህና ነሽ ወይ የኔ አባ፣ ደህና ነሽ ወይ እያለችም ታቅፋታለች። ደህና ነኝ፣ ደህና ነኝ፣ ፈጣሪ ይመስገን፣ ደህና ነኝ። በሌላ በኩል አሁንም ቢሆን ኖህ ትዕግስቱን እየተፈታተኑ ያሉትን እዛትና ሂክመትን ሽጉጡን እንዳቀባበለ ጥርሱን ነግሷል። በሌላ በኩል ሀርካ በጣም እየተደናገጠች ታለቅሳለች። ልጄ አይዞሽ፣ ልጄ፣ ልጄ እያለ ሳሚት ይናገራል። ይኸውልህ፣ ታህሲን የምትፈልገው እኛን ነው ልጄን እባክህ ልቀቃት፣ እሷን ተዋት እያልኩ ነው። ታህሲን ምንም ችግር የለውም ሳሚት እዚሁ ካንተ ጋር አብራ ትንበረከካለች። ምክንያቱም አንድ መስማት ያለባት እውነት አለ ሳሚት እያለ ሲናገር ሂክመትም ትደነግጣለች። ሳሚትም ግራ ይጋባል። አሁን ለመጨረሻ ጊዜ ጠይቃለሁ ሳሚት፣ ሜሌክ የት ነው ያለችው? ታሲን ሲቪላ የት ነው ያለችው እያልኩ ነው ደግሞ እኔ። የዚህን ጊዜ ተናዶ ታህሲንም ወደ ሰማይ ሽጉጥ ይተኩሳል። ሁሉም ይደነግጣሉ። ሁሉም ይጨነቃሉ። ወንድሜ ኖህ፣ በጣም እየሰለችን ይሄ ነገር ምን ትላለህ አንተ? እያለ ታህሲን ይናገራል። ከማ ብንጀምር ይሻላል ወንድሜ? ከማንኛቸውን ጀምር፣ ከሃርካ? ኢዛት፣ ያው ሁለቱ ምህትና ወንድሞች ናቸው። መቼም በእናት ትገናኛላችሁ። አንድ እውነት ግን ሁላችሁም ደግሞ መስማት አለባችሁ። የማታውቁትን ነገር ልናገር። ኖህ፣ እያዳመጥከኝ ነው አደለ? እነዚህ የተረገሙ ሂክመትና

የኔ እህትና ወንድም መሆናቸውን ታውቃላችሁ እያለ ሲናገር አዲስ ነገር ሲናገር፣ ሄክመት ትደነግጣለች፣ ሳሚትም ግራ ይጋባል። አባታችን አንድ ነው። ይገርማችኋል፣ ይህንን ነገር አታውቁም፣ ይህን ጉድ አታውቁም አይደል ሁላችሁም የዚህ ቤተሰብ አባል። ምንድነው አንተ ማይረባ ነገር የምትናገረው? እያለ ተናዶ ሳሚት ከተቀመጠበት ይነሳል። ታህሲ እያለችም ሄክመት ግራ ትጋባለች። ሳሚት ታውቃለህ፣ የዛ ሰይጣን የሆነ አባትህ ደንበኔ ውስጥም አለ። ይገርማል፣ እዚህ ውስጥ አለ። እውነታው እንደዚህ ነው እንግዲህ። ሄክመት አዎ፣ የእናንተ አባት የተረገመ ሰይጣን እናቴን ይደፍራት ነበረ። አዎ ደፍሯታል። ልክ እንደ ኖህና እንደ ሜሌክ እንደተፈጠረባቸው ማለት ነው። ገባችሁ እ እንዴት? ነው የምናገረው ነገር እየወደዳችሁት ነው? ንገሩኝ እስኪ፣ ይሄ ነገር ትወዱታላችሁ ወይ? ልናገር ወይ ልናገር አይደለም እያለ ኖህን ያስፈቅደዋል። የዚህን ጊዜ ተናገር እያለ ምልክት ይሰጠዋል። አዎ መናገር አለብኝ መናገር አለብኝ፣ አሁን ነው ሰዓቱ፣ እውነቱን ሁሉም ሰው ማወቅ አለበት እያለ ታህሲን ይቀጥላል። ይገርማቸዋል። እናቴ ምስኪኗ ሳንሳላን ቤተሰብ ውስጥ ነበር የምሰራው። ሙዛፈር ሳንሳላን፣ እሱ ነበረ ሁሉን ነገር የሚቆጣጠረው። አዎ እናቴ ድሃ ነበረች። የተረገመ ሰይጣን፣ የእናንተ አባት እናቴን ያዋርዳት ነበረ፣ ያስጨንቃት ነበር፣ ግራ ያጋባት ነበረ። እማዬ እያለቀሰች ትለምነው ነበር። ስቅስቅ ብላ ታለቅስ ነበር፣ ትጮ ነበር። አዎ እናቴ ትንገ ገብ ነበረ። ምክንያቱም ከእሷ ፍት ለፊት ያለው ሰይጣን ነበረ፣ ይገባችኋል አይደል? ጥቁር ልብ ያለው ሰይጣን ሕሊና የሚባል ርኅራህ የሚባል ሰብአዊነት፣ ሰው የሚባል ነገር በፍጹም ያልፈጠረበት እንደዛ እየለመነችው በፍጹም ሕይወቷ ሊታደግላት ሊተዋት አልፈለገም። እየተናደደ ሳሚትም ይናገራል፣ የኔ አባት ሙዛፈር ሳንሳላን ክብር ያለው ሰው ነው። አንተ እንደምትለው አይነት ሰው አይደለም። አንተ ማትረባ ዝም ብላ አፍክን አትክፈት፣ እያለም ሽጉጡን በድጋሚ ያከባብልበታል። ዝም ብላ አዳምጥ። የአንተ አባት የተረገመ ክብረ ቢስ ነበረ፣ ቆሻሻ ነው። ሁለታችሁም እህትና ወንድም፣ ስለ አባታችሁ በደንብ አድርጋችሁ ጠንቅቃችሁ ታውቃላችሁ። ምን ያክል የተረገመ እንደሆነ፣ ቆሻሻ እንደሆን ታውቃላችሁ። አይደለም እንዴ የዚህ ከተማ ህዝብ በሙሉ ስለ አባታችሁ ያውቃል። ይዛትም በመጨረሻ ይናገራል፣ ስለዚህ አንተ አጎታችን ነ ማለት ነው። አዎ ብትጠይቅ ይሻላል። ዛሬ የጥያቄ ቀን ነው። ይዛት አዎ ጠይቅ፣ ጠይቃቸው እስኪ እኔ አጎትህ መሆንና አለመሆኔን ጠይቃቸው። ሁላችሁም አሁን ጥያቄ እንደተፈጠረባችሁ ይገባኛል። አባትህ መሆኑን በምን አወቅ ልትሉ ነው። አይደለም፣ እማዬ እየሞተች እንዳለች እያጣጣረች ነበረ ይህን ነገር የነገረችኝ። አዎ ልጅ ጠንከር ማለት አለብህ የሳንሳላን ቤተሰብ አንተ ላይ እና እኔ ላይ ያደረጉትን ነገር በፍጹም እንዳትረስ አለችኝ። እንዳትተዋቸው መቼም ቢሆን ዝም እንዳትላቸው ብላኛለች። ዋጋቸውን መክፈል አለባቸው ብላኛለች ስታጣጠር እናቴ። ይገርማቸዋል። እማዬ እንደዛ እያጣጣረች ስትናገር ለእኔ ጥንካሬ ነበር ይሰጠኝ፣ በጣም ጥንካሬ ሰጥቶኛል። አዎ እዚህ ቤተሰብ ውስጥ ገብቼ ብትንትኑን እንደማወጣው ይሰማኝ ነበር፣ የዛን ጊዜ ይሰማኝ ነበረ። የሳንሳላን ቤተሰብ ዋጋ መክፈል ነበረበት። አዎ ጠንካራ ሆንኩ። ነገር ግን ምን ያደርጋል፣ ይች ምድር የእናንተን አባት ቀድማ ዋጠችው። እንዴት ያሳዝናል። እኔ ሳልደርስበት ሞተ አባታችሁ። እና ታዲያ ለምንድን ነው እኛን እንደዚህ ዋጋ ምታስከፍለን? ለምንድነው ነው እምታሰቃየን? እያለች ህክመት እያለቀሰ ይጠይቃለች። እኛ ምን አደረግን? እኔ አንተን ምን አደረግኩ? ይገርምሻል። አንድ አባባል አለ ልጅ የአባቱን ኃጢአት ይከፍላል። አዎ ልጅ ይቀጣል። አባቱ አሁን ምንም ማድረግ አትችሉም እናንተ። ምን ይደረጋል። በዚህ መሀል ኖላይ ስልክ ይደወላል። ስልኩንም አውጥቶ ከተመለከተ በኋላ ወንድሜ፣ ታህሲን ሜሊክ ነች የደወለችው። አንሳው ሜሊክ የት ነው ያለሽ እህቴ? እቤት ነው ያለሁት ኖህ፣ እቤት ነኝ። አትጨነቅ። በመጨረሻ ይህን ከሰማ በኋላ ኖህ እየተራመደ መውጣት ይጀምራል። ካጠገቡ ያሉትን ጥበቃዎችም ታህሲን ይነግራቸዋል። ሄዱ፣ ውጡ ወደ ውጭ። አራቱና ታህሲን ይቀራሉ። ዝም ብሎ ሲመለከታቸው ከቆየ በኋላ ሁሉንም ጥሏቸው ታህሲንም በተረው ይወጣል። ወንድሜ እንሂድ፣ እንሄድ፣ እንሂድ ከርቀት ላይ ሆነው ቢንያሚንና እንዲሁም ደግሞ ኒሃት መኪናቸው ውስጥ ሆነው የታህሲን ሰዎች ወደ መኪናቸው ሲገቡ እየተመለከቱ ነበር። ይገርማል ይገርማል፣ ተመልከች። ሁሉም ከሄዱ በኋላ የዛት ግራ እየተጋባ ይጠይቃል። አባዬ በእውነት የተናገረው ነገር ታህሲን እየዋሸ ነው። አንተ እየዋሸ እያጭበረበረ ነው ልጄ። ነገር ኮ ውሸቱን ነው የተናገረው ታህሲን የማያደርገው ነገር የለም። ሀፍረተ ቢስ ሰው ነው። ይህም ማወቅ አለብህ። ህክመትም እያለቀሰ ትናገራለች። አይደለም አይደለም፣ እኛ የዛ የተረገመ የአባታችን ልጆች ነን። ይሄን ነገር ሁላችሁም ማወቅ አለባችሁ። በቃ እኛም ከሱ የተለየን አይደለንም፣ ልክ እንደ እሱ ነን። ወንድሜ ይሄን ነገር ማመን አለብን። ይህን ተናግራ እያለቀሰኝ ጥላ ትሄዳለች። ይሄ ሁላችሁ ልጆች አዳምጡኝ፣ እኔ እውነት ነው የምናገረው፣ ውሸት ነው አውቆን ነው ያቀነባበረው። ሀርካም ታለቅሳለች፣ ወንድሟም ሀርካን ያቅፋታል። ገባ ሆይ የተናገርኩት ነገር ገባ ሆይ ውሸቱን ነው እያልኩ ነው ውሸቱን ነው። ወደ ክፍሏ ከገባች በኋላ እየተናደደች ጠረጴዛው ላይ ያለውን የውበት እቃ በሙሉ ሂክመት ወደ መሬት ላይ ትከሰክሰዋለች፣ ብትንትኑን ታወጠዋለች። ስቅስቅ እያለችም ታለቅሳለች። በሌላ በኩል ቢንያምና እንዲሁም ደግሞ ኒሀት እየተራመዱ ወደ ውስጥ ሲገቡ ሰራተኞች እርስ በርስ እየተንሾኳሸኩ ታክሲን የሂክመትና እንዲሁም ደግሞ የሳሚት ወንድም ነው ወይ እያሉ ሲያወሩ ይደርሱባቸዋል። ምንድነው የምታወሩት እናንተ ምን እያላችሁ ነው ያላችሁት እያለችም በሁኔታው ግራ ትጋባለች ቢኒያምም ግራ ይጋባል ይህን ነገር እንደሰማችን ጆሮዋ ማመን ይከብዳታል ሁሉም ነገር ከተረጋጋ በኋላ ታህሲን ሱምሩን ቀጥሯት በምሽትም ሻይ ቡና እያሉ ነው ምናልባት ቡና ይሆንልሽ ቡና ይሻልሻል ኩኪስ ምናምን የሆነ የምትፈልጊውን ነገር ንገሪኝ እኔ ምንም ነገር አልፈልግም አመሰግናለሁ ታህሲን ምን መሰለሽ ሱምሩ ዛሬ እንድንገናኝ የፈለግኩት በጣም ከባድ ከባድ ነው። ደግሞ ምን ብዬሽ ነው መናገር ያለብኝ እያለ ግራ ይጋባል። እንዴት ይባላል አይ ለማንኛውም ይገርማል። ታህሲንም በእውነት ምንድን ነው ቆይ እያለ ብቻውን ያወራል። ከየት ነው መጀመሪያ ያለብኝ? በሁኔታውም ግራ ትጋባለች። ይኸውልህ፣ መናገር የፈለግከውን ነገር ምናልባት ትንሽ ፍንጭ ብትሰጠኝ እኔ ላግዝ እችላለሁ። በእርግጥ እንድታግዥኝ እፈልግ ነበረ፣ ነገር ግን ምናልባት ልትረጅኝም ትችያለሽ። ለምን አትገምጭም? ምን መሰለሽ ሱምሩ እኔ በቃ ለአንቺ የሆነ ስሜት አለኝ፣ ጥሩ ስሜት አለኝ። ይህንን ስሜቴን ገልጬ ላንቺ መናገር አልቻልኩም ነበረ። ለዘመናት ቢያንስ ቢያንስ የወረቀት ጋብቻም ቢሆን ትዳር ነበረሽ እና ይህንን ነገር ብነግርሽ ምናልባት ላተረጅኝ ትችያለሽ ብዬ ነው። ይህን ነገር ላለማሳየት ይህን ስሜት በጣም ጥር ያለው መኝ። ነገር ግን ከዚህ በኋላ እኔ መቆየት አልችልም። ይህን ነገር አምቄ መያዝ አልችልም። ምናልባት ልተረጅኝ ትችያለሽ። አይደለም የተናገርኩት ነገር ግልጽ ነው። አዎ ግልጽ ነው፣ ገብቶኛል ታህሲን። ለእኔ ስሜት እንዳለ አውቃለሁ። እኔ በእውነት ከልብሽ ነው? ታውቂ ነበር ፈገግ እያለችም ትመለከተዋለች። ታውቃለህ፣ ሴቶች እኛ ስንባል ጥሩ የሆነ የምናውቅበት ነገር አለ፣ የሆነ የሚሰማን ስሜት አለ፣ ነገሮችን ማወቅ እንችላለን። አሁን ቀለለኝ፣ ይኸውልሽ፣ በጣም ቀለለኝ። ግን ማለት ይህንን ነገር ከነገርኩሽ በኋላ ወይም ካወቅሽ በኋላ ምንድን ነው ምላሽሽ? በእርግጥ እኔ አላውቅም። ለማንኛውም ግን የሚሰማኝን ስሜት እነግርሻለሁ። አሁን ቀሎኛል። እናም ደግሞ ምላሽሽን ባውቀው ደስ ይለኛል። ነገር ግን ይህንን ነገር ከመናገርሽ በፊት አንድ የምነግርሽ ነገር አለ። በጣም ጥሩ ንገረኝ። ሳሚት ሳንሳላን ያንቺ የቀድሞ ባለቤት የተለያየ ሹ ትክክል ነው የተናገርከው። እና ምንድን ነው ሳሚት ሂክመት ወንድሜና እንዲሁም ደግሞ እህቴ ናቸው ሶምሮ እንደዛ ነው። አባታችን አንድ ነው። የሳሚት ወንድም ነኝ እኔ እያለ ሲናገር የምትይዝ ምትጨብጠው እንታጣለች። ምን እያልክ ነው? ያለው አልገባኝም የተናገርከው ነገር። የኔ እናት የዛ ቤተሰብ አገልጋይ ነበረች። የእነሱ አባት ሙዛፈር አው የኔን እናት ደፍሯት ነበረ። ነገር ግን እኔ ከአንቺ ልጆች ከኖህና ከሜሊክ ጋር ተመሳሳይ ጣፈንታ ያለኝ ሰው ነኝ። እንደዛ ነው የተወለድኩት። ነገር ግን ይኸውልሽ፣ ምንም ነገር እንዳትጨነቂ ሶምሮ አንተ ከእነሱ የተለየ አይደለህም ብትይኝም ችግር የለውም። የእነሱ አባት ደም በደም ውስጥ አለ ብለሽ እኔም ብትርቅኝም ችግር የለውም። እረዳሻለሁ። እጅግ አስቀያሚ ሰው ነው የእነሱ አባት። አትጨነቂ፣ በዚህ በፍጹም በፍጹም። እኔ እንደዛ አላልኩም። ይኸውልህ እያለችም እጇን ታህሲን ላይ ታደርገዋለች። ይህን ሲመለከት ለመጀመሪያ ጊዜ ታህሲን በጣም ደስ ይለዋል። ሁለቱም እንባቸው ቅርር ይላል። እኔ በፍጹም እንደዛ አለልም። ሳሚት ያለቅሳል። በመጨረሻም አብረው በመኪና ይጓዛሉ። ሱምሩ ትናገራለች። ስለዚህ ሳሚት ወንድምህ ነው ማለት ነው አደለ? እንደዛ ነው። ሂክመት ደግሞ እህቴ ነች። ሌላ ነገር ደግሞ ልንገርሽ ነገር ግን አታስቢ ምንም ነገር አትጨነቂ። አትፈይ ታህሲን ምን ተፈጠረ? ቆይ ልጆቹ ላይ የሆነ ነገር አለ፣ ንገረኝ እባክህ። ኧረ ምንም ችግር የለም፣ ምንም ችግር የለም። ከእነሱ ጋር ያለው ነገር አይደለም። ቀለል ያለ ነገር ነበረ፣ ለማንኛውም ተፈቷል። አሁን ምንም ችግር የለም። አዎ፣ ያ የተረገመ ቤተሰብ ልጅሽ ሜሊክን ዛሬ አግተዋት ነበረ። ምን እያልክ ነው? ያለው እንደዛ ነበረ፣ ነገር ግን በመጨረሻ አምልጣለች። አሁን ደህና ነች፣ ቤት ነው ያለችው ልጅሽ። ለምንድን ነው ልጄን እንደዛ ያደረጉት? ምን አደረገቻቸው? እነሆ ሲቪላይን ይዟት ስለሄደ ለዛ ብለው ነው። እማያፈር ቤተሰብ ነው ያላቸው። በእውነት እኔ አላምነው በሌላ በኩል ሲቪላይና እንዲሁም ደግሞ ሜሊክ ስለተፈጠረው ነገር ሁሉ እየተወያዩ ነው። ምን የተረገመ ቤተሰብ ነው በእውነት! እንዴት አንድ ሰው እንኳን እዛ ቤት ውስጥ እዛ ትልቅ ቤት ውስጥ አይገኝም፣ ጥሩ ሰው? እንዴት ሁሉም ሰው መጥፎ ይሆናል? ቆይ ንገሪኝ ሲቪላይ፣ እድማቸው ውስጥ ሰይጣን አለ እንዲቆይ ሜሊክ፣ ልክ ነው የተናገርሽው። በጣም መጥፎ ናቸው። ለራሳቸው ጥቅም ሲሉ የማያደርጉት ነገር የለም። ምን ብዬ መግለጽ እንዳለብኝ ራሱ ግራ ይገባኛል። ከእንደዚህ አይነት ሰዎች ጋር አብሮ መኖር ምን ያክል ከባድ እንደሆነ ከምነግርሽ በላይ ሜሊክ፣ ከባድ ነው። በመጨረሻም እቤት ደርሰው ታሴንና ሱምሩ ይገባሉ። ልጇንም ተንደርድራ ሱምሩ ታቅፋታለች። ደህና ነሽ አይደል አሁን ልጄ? ደህና ነኝ እማዬ፣ ደህና ነኝ አታስቢ። ከምርሽ ነው ደህና ነሽ አይደል? ደህና ነኝ እኮ አልኩሽ እማዬ፣ አታስቢ። ሆዷን ማየት እያደረገች ሱምሩ ትናገራለች። እውነቱን ተናገሪ። ሁለታችንም ደህና ነን እማዬ። የዚህን ጊዜ በድጋሚ ታቅፋታለች። እንኳን አለፈ እጅ እንኳን አለፈ። በሌላ በኩል የሳሚት ቤተሰብ ራቱን እየበላ ነው። ሀርካ ትጠይቃለች። ወንድሜ ይዛት መሊክ በቁጥጥር ስር ነች፣ የእኛ ሰዎች አሉ እየተከታተሏት ነው ብለህ ነበር አይደለም? እንዲህ እንደዛ ነው እህቴ። እና እንዴ ልታመልጥ ቻለች? ባክ እኔ ምን አውቃለሁ? የሆነ ሰው ያገዛት፣ ሰው ይኖራል። ታክሲን የሚባለው ሰው ይሆን ያገዛቸው? ህክመትን በመጨረሻ ትናገራለች። ወንድሜ ሳሚት ይመስለኛል፣ እኛ ቤት ውስጥ ይህንን ሰውዬ ታክሲን የሚባለውን ሰው የሚያግዘው ሰው አለ። የዚህን ጊዜ ካናንም ትደነግጣለች። አዎ መረጃ የሚሰጥ ሰው አለ ከኛ ቤት ውስጥ እያልኩ ነው። እንደዛ ነው የሚሆነው። አክስቴ ልክ ነሽ፣ እርግጠኛ ነኝ። እባክሽ እባክሽ፣ በሰላም እራት ልብላበት እህቴ እባክሽ የማይረባ ትርጉም የሌለው ነገር አትናገሪኝ። ከኛ ቤተሰብ ውስጥ ማን መረጃ ሊሰጠው ይችላል? ጃን እንድትናገር ትችላለች? ሰራተኛችን ወይስ ደግሞ ቢኒያም ሬዝማ? ማን ነው ለሱ መረጃ የሚሰጠው? ባካችሁ፣ ለብዙ አመት ከኛ ቤተሰብ ጋር አብረው ኑረዋል። እነዚህ ሰዎች ታማኝ ናቸው። ጃንም የዚህን ጊዜ ራታቸውን እያቀረበች ግራ ትጋባለች፣ ትደነግጣለች። በፍጹም አይሆንም። ማንም ሰው መረጃ አይሰጥም። በእርግጥ ልክ ነው የተናገርከው ወንድሜ። ጃንም በፍጹም በዚህ ጉዳይ ላይ ጣልቃ አትገባም፣ አትናገርም። በእሱ አተማመናለሁ። ኒያትም ትናገራለች። ሳሚ፣ ሂክመት የተናገረችው ነገር ዝም ብሎ የሚተው ነገር ነው ብዬ አላስብም። እውነቷን ነው የተናገረችው። ታህሲን እያደረገብን ያለውን ነገር ተመልከት። እጁም እግሩም ጆሮውም እዚህ ቤት ውስጥ ያለ ይመስለኛል። ምን እያልሽ ነው ያለሽው ኒያት? ምንድን ነው የምትናገሪው? እዚህ ቤት ውስጥ ለእሱ የሚሆን ጆሮና አገር የሚሆን ሰው አለ እያልሽ ነው? እኔ አንተም በሆን ኖሮ ጠብቅ ቁጥጥር እንዲደረግና እንዲሁም ደግሞ ቤቱን በደንብ የሚጠብቁ ሰዎችን ጨምር አድርግ ነበረ፣ እያለች ኒሀት ትናገራለች። አዎ ጠንቀቅ ማለቱ አይከፋም ሳሚት፣ እውነቱን ለመናገር ወንድሜ፣ እያለች ክመት ትናገራለች። ከኒሀት ጋር የሚያስማማኝ ነገር የለም፣ ነገር ግን አሁን በተናገረችው ነገር እስማማለሁ። ትክክል የተናገረችው። አዎ መጠንቀቅ አይከፋም ወንድሜ። በዚህ መሀል እየሮጠ ቢኒያም ይደርሳል። ሰላምታ ከሰጣቸው በኋላ ወደ ኢዛት ጋር ጆሮ ላይ ቀረብ ብሎ ሰዎች መጥተዋል፣ ከውጭ እየጠበቁ ነው ያሉት። እነዛ ሰዎች የተማሩ ሰዎች የተባሉት ብልጦቹ ሜሊክን እየጠበቁ ያሉት ናቸው ሰዎቻቸው የመጡት አሁን አሁን፣ ውጭ እየጠበቁ ነው። ይዛት እንዲያብራሩ ነገራቸው። ያች ልጅ እንዴት እንዳመለጣቸው ይናገሩ። በጣም ጥሩ እሺ፣ በቃሽ። ቢኒያም ምንድን ነው የምታንሾኳሽከው? ይዛት ጋር ምንድን ነው የምታወሩት? እያለ ሳሚት ይቆጣል። እንዲናገሩ ፈልጋለሁ አባዬ፣ ያች ልጅ እንዴት እንዳመለጠቻቸው የእኛ ጠባቂዎች። ኒሀትና እንዲሁም ደግሞ ቢኒያም ይተያያሉ። እኔዳ ምንድን ነው እሱ የቆምከው ቢኒያም? እሽ እሽ። ወደ ውጭም ከወጡ በኋላ ሳሚት ተከትሎ አብረ ወጥቶ ቢኒያምን ይጠይቀዋል። እነዚህ ናቸው የጠበቋት እነዚህ ሰዎች ናቸው ከነዚህን ያመለጠችው፣ ማይረቡ እያለ ቢኒያም ይናገራል። ይዛትም ይናደዳል። እሺ ንገሩኝ ጥበቃዎች፣ ይሄ ነገር እንዴት እንደተፈጠረ ተናገሩ። ምን ይዘጋችኋል? ተናገሩ እንጂ አለቃ ይዛት እኮ እየጠየቃችሁ ነው መልሱለት እንጂ እያለ ቢኒያም ይናገራል። ሳሚትም እያዳመጠ ነው። ተናገሩ፣ ምንድን ነው የተፈጠረው? እንዴት አመለጠቻችሁ? ልጄ ተናገር፣ ምንድን ነው፣ ማን ነው ጥቃት እናንተ ላይ ያሳረፈባችሁ? ተናገሩ። መሳሪያ ይዘው መጥተውባችኋሉ? ተናገሩ እያለ ሳሚት ይጠይቃል። አቶ ሳሚት እንደዛ የሚባል ነገር የለም፣ እኛ ማንንም ሰው አላየንም እዛ ቦታ ላይ። እና ታዲያ እንዴት ልታመልጠችው ቻለች እያለ ይዛት ይጠይቃል። ነገረኛ እዛ መጥቶ ሰው ካላገዛ በስተቀር እንዴት አመለጠች ተናገር። ወይስ ደግሞ እናንተ ናችሁ ፈታችሁ የለቀቃችኋት? በፍጹም እንደዛ እናደርግም፣ አለቃችን። እንዴት እንደዛ እናደርጋለን? እኛ ያመለጠችው በጓሮ በር ነበረ። የጓሮ በር ተሰብሮ ነው ያመለጠችው። በሩ ተሰብሮ ነው ያልከው? እንዴት አድርጋ ተሰብሯለች የጓሮውን በር? እስኪ ተናገር ባክ! እያለ ቢንያም ይናደዳል። አቶ ሰሚት፣ እናንተ ግቡ በቃ። እኔ አናዘዛችኋለሁ፣ እያንዳንዱን ነገር አውጣጣችኋለሁ። አቶ ሰሚት። ይዛት ወደ ውስጥ ግቡ እናንተ ብርድ ነው ብርድ ነው ወደ ውስጥ ግቡ ይናገራሉ አውጣጣችኋለሁ እኔ ስልካችሁ ላይ ይህን ያፍጥታችሁ ይሆናል የዛን ጊዜ እንቅልፍ ወስዳችኋል እናንተ ማተረቡ በጎች የዛን ጊዜ ነው የምታመልጣችሁ እርብ ፍጹም እንደዛ አይደለም እኛ አልተኛንም እንቅልፍ አልወሰድን አይናችን ጭራሽ አልተጨፈንም አልተኛን ይዛት ይናገር ልጅቷ እንግዲህ በሩን ሰብራ ወጣች እያላችሁ ድምጽ የሚባል ነገር አሰሙም ወይ ጆሮአችሁ አይሰራም ወይ እኛ ምንም አልሰማንም ወንድም ይዛት እኛ ሰምተን ቢሆን ኖሮ መቼ ዝም እንል ነበር ብሎ ሲናገር በጥፊ ቢንያም ይመታዋል ምን ማለት ነው ያልተኛ ሰው አይሰማም ወይ በሩን ሰብራ እስከምትሄድ ድረስ እናንተ አሰሙም የማትረቡ ጀላጅሎች ጅላጅሮች እንደ አህያ ተኝታችሁ ነበረ ነገሩት አዎ ተኝተን ነበር በሩት ለሰሚት እያለ ቤንያም ይደበድባል ተረጋጋ በቃ ቤንያም ተረጋጋ የማትረቡ ደደቦች ገንዘብ የሚከፈላችሁ ለዚህ ነው ወይ አቶ ሰሚት ገንዘብ የሚከፍላችሁ ለዚህ ነው እያንዳንዱ ነገር የምትበሉት ሆዳችሁን የምትሞሉት በሱ ገንዘብ ነው ነገር ግን ምንም አይነት ስራ መስራት አችሉም እናንተ ማትረቡ እንዴት ይህን ቤተሰብ ትከዳላችሁ እናንተ ደደቦች እያለ እየተናደደ ሲደበድባቸው ሲመለከቱ አባትና ልጅ ግራ ይጋባሉ ካዳችሁት ይህን ቤተሰብ አይደለም እንዴ እያለ ሲናገር ግራ ተጋብቶ ሞቶ ይዛትን መታመት አድርጎ ቢኒያም፣ ምንድን ያልከው? አሁን ምን ተናገርኩ? ሳንሳላግ እኮን ያልከው ሳንሳለ እንደዚህ አልኩ እንዴ? ምን አልኩ? እንደዚያ ስትል ሰምቻለሁ። ኧረ በፍጹም እኔ እንዴት እንደዚህ እላለሁ? እኔ በፍጹም አልናገር እያለ ቢንያሚን ተባተባል። ይዛት ልጄ አልተናገርኩም አላየኩ። ምንድን ነው ምጭቅጭቅም ስሰማ ተሳስተ ነው እሱ። እንኳ ተው ሰምቻለሁ። ወይ ፈጣሪ! ወይ ዞር በሉ በቃ። አሁን እናንተ ዞር በሉ ከዚህ፣ ወደ ስራችሁ ቀጥሉ። አዎ ከዚህ ተባራችኋል። ሁላችሁም በድጋሚ እዚህ ቤት ውስጥ እንዳላገኛችሁ እናንተ ማትረቡ ብሎ ሳሚትም ተናግሮ ያሰናበታቸዋል። ቢንያምና እንዲሁም ደግሞ ይዛት ይፋጠጣሉ። ሰምቻለሁ የተናገርከውን ነገር እሺ እኔ እኮ አልተናገርኩም እንደው የሰማ መስሎ ነው ሰምቻለሁ አልኩህ ተናግረሃል በሌላ በኩል እንደ ቤተሰብ ተሰብስበው ታህሲን ከሱምሩ ጋር ኖህ ሲቪላይ እንዲሁም ደግሞ ሜሌክ አንድ ላይ ሆኖ እራት እየበሉ እንዴት እንዳመለጠችና ማን እንዳገዛት አያቷን ይሃት እንዳገዘቻት ሁሉ እያብራራችላቸው ነው እንዴት እንደዚህ አደረገች እማዬ እንዴት ልታግዘች ቻለች እያለች ሱምሩ ትጠይቃታለች እየተናገረችውስ ነገር አለ ምንም አላለችም ከዛ ቦታ ላይ በቃ መጣችኝ። ወደ ቤት ቀጥታ ወደ ቤት ነው መጣችኝ። ይኸውልሽ ሜሊክ፣ እኔ ይገባኛል የአንቺ ጸባይ፣ እያለ ነው ይናገራል። አያትሽ በፍጹም የሆነ ነገር ሳታስብ እንደዚህ ልትረዳሽ አችልም። የሆነ ነገር ነግራሻለ ወይ ደግሞ የሆነ ነገር አድርገሻል። ዝም ብላ አትረዳሽም። አውቃታለሁ እኮ እማዬ፣ ቅርታ አድርጌልኝ የሆነ ነገር ካላደረገችላት በፍጹም እንደዛ አታደርግ። ሲቪ ላይ ደግሞ ትናገራለች። ምናልባት ግን አልተረዳችኋት ሊሆን ይችላል እኮ አያታችሁ፣ ኖህ። ለመልካም ነገር ሊሆን ይችላል ያደረገችው ሲቪ ላይ። እኔ እኮ አውቃታለሁ ምን እያልሽ ነው ያለችው፣ እያለ ነው ይናገራል። ሜሊክ ግን ምናልባት ትክክል ሊሆን ሲቪል። ታህሲንም ግራ ይጋባል። እንደዛ ከሆነ ጥሩ ሰው ከሆነች እዛ ሰይጣን ቤተሰብ ውስጥ ምን ትሰራለች? ሱምሩ እናትሽ ምን ትሰራለች ታዲያ? አስፈላጊ ከሆነ ሱምሩ እሷ ፈቃደኛ ከሆነች የኔን ሰዎች እዚህ ሂጄ ላመጣ ትችላለሁ። ከኛ ጋር መኖር ትችላለች። ከምር ነው እየተናገርክ ያለው ታህሲን? እያለች ሱምሩ ግራ ትጋባለች። ምን እያልሽ ነው ያለሽው ሱምሩ? ይሄ ትልቅ ቤት አይበቃም እንዴ? ለሁላችንም በቂ አይደለም አይደለም እንዴ ሰዎች? ሜሊክም ትናገራለች። ልክ ነው ወንድሜ ታህሲን፣ እንደዛ ከሆነ ማምጣት ይኖርብናል አያታችንን ኖህስ ምንትላለ ትላለህ፣ ንገረኝ ወንድሜ። እኔ ምን እላለሁ ብለህ ነው ሜልክ፣ ከተስማማች በቃ እስማማለሁ። እማየም ከፈለገች እስማማለሁ። እንደፈለጋችሁ ፈገግ እያለች ሱምሩ ደስ እያላት ደስ ይለኛል። በጣም ጥሩ በቃ እናምጣት። አሁ አያታችን መምጣት አለባት፣ እዛ መሆን የለባትም። በእውነት ምን ብዬ ማመስገን እንዳለብኝ አላውቅም እያለች ሱምሩ ታህሲንን ታመሰግናለች። በቃ እኔ ሄጄ ማየን አመጣታለሁ። እዛ ቤት ውስጥ ከዚህ በኋላ መቆየት የለባትም። እንሂድ፣ አብረንሽ እንሂድ እያሉ ኖህና ታህሲን ይጠይቃሉ። ምንም ችግር የለውም በራሴ ነገር ማስተካከል እችላለሁ። እኔ እጃ መጣት አለው እማዬን እያለች ሱምሩ ትናገራለች። ሜልክም ግራ እየተጋባች እማዬ፣ እሺ በቃ ቢያንስ ደውይልን። የሚፈጠር ነገር ካለ አታስቡ ልጆቼ እነግራችኋለሁ። ታህሲንም ይናገራል። ሱምሩ ጠንቀቅ ብለሽ እንጂ አትጨነቁ። በሌላ በኩል አሁንም ቢሆን የሳሜት ቤተሰብ እየተጨቃጨቀ ነው። ሱምሩ እዛ ቤተሰብ ውስጥ ትደርሳለች። ሰራተኛ ገራ እየተጋባች መግባት እኳችን ብዬሻለሁ፣ እባክሽ፣ እባክሽ አታስቸግሪ እያለች ስትናገር፣ ሱምሩ በድፍረት እየተራመደች ሳሎን ትደርሳለች። ጃንን ልቀቅኝ እኮ አልኩሽ መግባት እችላለሁ። የዚህን ጊዜ ሀርካ ደስ እያላት እማዬ፣ ሱምሩ ምን ልትሰሪ መጣሽ? ምን ታደርጊያለሽ እዚህ ቤት ውስጥ አንቺ? እያለ ሳሚት ይበሳጫል። እኔ ስለ አንተ ተጨንቄ አይደለም የመጣሁት ሳሚት እናት የላገኝ የመጣሁት ስለ እናንተ አይደለም፣ አይዟችሁ አታስቡ። ህክመትም ትናገራለች። ካሪያ ከእናትሽ ጋር ከሆነ ችግርሽ ለምን ውጭ ወጥታችሁ አታውሩም? ለምን ትበጠብጡን አላችሁ? ምን ትሰሪያለሽ? እዚህ ቤት ውስጥ መጥተሽ ህክመት እኔ ስለ አንቺም አስበው የምጨነቅበት ነገር የለም። ስለዚህ አፍሽን ዘግተሽ ብትቀመጪ መልካም ነው። የመጣሁት ለእናቴ ነው አልኳቸው። አይደለም እንዴ ሶምሮም ትናገራለች። እማዬ፣ እዚህ ቤት ውስጥ ለምን ያክል ጊዜ ትቆያለሽ? እነሱ ቤት ውስጥ ምን ትሰሪያለሽ? የምትናገሪውን ነገር ጠብቂ ብዬሻለሁ፣ ሶምሮ ነግሬሻለሁ እያለ ሳሚት ይበሳጫል። ይኸውልሽ እማዬ፣ በዙሪያቸው ያለውን ነገር በሙሉ እያጠፉ ነው ያሉት፣ እየበታተኑ ወደ አመድነት እየቀየሩት ነው ያለው። ምንድነው እሱ የምትጠብቂው እማዬ? ሶምሮ ልጄ ይሄ ቤት እኮ የእኛ ቤት ነው ልጄ። እማዬ፣ የእኛ ቤት አይደለም ይሄ ቤት መጥፎ ልብ፣ ጥቁር ልብ ያላቸው ሰዎች የሚኖሩበት ቤት ነው፣ የእነሱ ቤት ነው። ማየ፣ ያንቺ ቦታ ደግሞ ከኔ ጎን ነው፣ ከልጅሽ ጎን። አሁን እቃሽን በሙሉ ልቅም አድርገሽ እንሄዳለን። ልጅሽ ሊህን የመጣሁት ማየ። ምን እያልሽ ነው ያለሽው ልጄ? የትኛው ቤትሽ ውስጥ ልታኖሪ ነው? እዛ ተጠግተሽ የምትኖርበት ቤት ሽንት ቤት፣ ደና ሽንት ቤት እንኳን የሌለው መታጠቢያ ክፍል የሌለው ቤት ውስጥ ልታኖሪ ነው? የት ታኖሪኛለሽ ልጄ? በፍጹም አይሆንም። አንቺ ተመልሰሽ ሂጂ አሁን። የማይረባ ነገር አትናገሪ ልጄ። እኔ ከዚህ ወዴትም አልሄድም። ተመልከች ባልሽ ተቀምጧል። እዚህ ልጆችሽን ተመልከቻቸው ልጄ። ቤትሽ ይሄ ነው፣ የአንቺ ቤት ነው እያልኩሽ ነው ልጄ። አንቺ ግን ልትረጅኝ አልቻልሽም። ከኔ ጋር አብረሽ አትሄጂም እማዬ። አልሄድም አልኩሽ እኮ ሱምሩ ህክመትም ትናገራለች አትሄድም፣ ከዚህ ቤት አትወጣም። እሷ አትልፍ የውልሽ ከዚህ ቤት አትሄድልሽም። ስለዚህ አንቺ ውጪ ሱምሩ። ሀርካም ጣልቃ ትገባለች። ይበቃሻል አክስቴ። ምንድን ነው የሚበቃኝ አንቺ፣ ወይስ ደግሞ ወንድሜ፣ ትፈቅድልኛለህ እጇን ይዤ ላስወጣት። የዚህን ጊዜ ተናዳ ሀርካ ከተቀመጠችበት ትነሳለች። ዝም በይ ብዬሻለሁ አክስቴ። አንቺ ደግሞ ቁጭ በይ፣ እህቴ ቁጭ በይ፣ ጣልቃ አትግቢ ብሎ ያስቀምጣታል። ሳሚትም ይናገራል። ሱምሩ የምፈልጊውን ነገር እንግዲህ ተናግረሻል። አሁን ውጭልን ከቤታችን ኒያትም ትናገራለች፣ ሰሚት እኔ ወደ ውጭ ወስዳታለሁ፣ አንተ አትበሳጭ። ሰሚት እንሂድ፣ እንሂድ፣ ልጅ እንሂድ። መልስ ሰሪ ነው የመጣሽው? ልጅ እኔ እኮ ይቅርታ ጠይቀሽ እዚህ ቤተሰብ ውስጥ ልትቀላቀይ መስሎኝ ነበረ። መልስ ሰሪ መጣሽ። ወደ በሩ ጋር እንደደረሱ ዞር እያለች ስምሩ ትናገራለች፣ እማዬ ይኸውልሽ ሜሊክን እንዳተረፍሽ አሰምቻለሁ። ዝም በይ፣ ዝም በይ፣ ይህን ነገር አትናገሪ፣ ሰው ሊሰማ ልጅ፣ እንደዚሁም እየጠረጠሩ ነበረ። ይኸውልሽ፣ አንድ ነገር ልጠይቅሽ እማዬ፣ ደህና ነሽ ወይ? እነሱ ተቀብለውሻሉ ወይ? ደህና ነኝ ልጄ፣ ደህና ነኝ፣ ስለኔ አታስቢ፣ አትጨነቂ። እነሱ እስከዚህ ውጭ ደግሞ ምንድን ናቸው ብለሽ ነው የምትፈሪያቸው? ልጄ ካስፈለገ እኔ ሁሉንም ነገር በትንትኑ ማውጣት እችላለሁ ልጄ። ቀላል ሰው አድርገሽኛል። እርግጠኛ ነሽ ማይ? ከኔ ጋር እንሄድ እያልኩሽ ነው ልጄ። ምን እያልሽን ያለሽ? እኔ እዚህ ባልሆን ኖሮ ልጅሽን እንዴት ነበር የምታድኛት ንገሪኝ እስኪ። እኔ እዚሁ ብቆይ ነው የሚሻለው። ይኸውልሽ የምጠቅምሽ እዚሁ ብሆን ነው። እርግጠኛ ነሽ ማይ? እርግጠኛ ነኝ። ወደ በሩ ጋር እያስወጠቻት ጮክ እያለች ምን ትናገራለች። ምን ጎሎብኝ ነው ከዚህ ቤት የሚሄደው ሁሉ ነገር የተሟላ ቤት፣ ምን ልሰራ ነው ወደ አንች የሚሄደው። እባክሽ በድጋሚ እንዳላይሽ እንዳመጭ፣ ሱምሩ አልፈልግሽም ብይሻለሁ እያለች ትናገራለች። ውድና የተከበራቸው ቻናላችን ተከታታይ ተከታዮች መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናቸው ወይ ደግሞ ክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን እስከመጨረሻው ድረስ በየቀኑ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።